ሀይምዬ በዱባይ የገጠማትን አስደንጋጭ ነገር ይዛ ልንመታለን። ብታምኑም ባታምኑም እኔ ዛሬ በጣም ነው የደነገጡ። በጣም ነው የከፋኝ። ለምን እንደሆነ አላውቅም። ሀይሚና ቡራ ኢትዮጵያም ሆኑ ዱባይ የማያቸው በስልኬ ነው። ነገር ግን ዛሬ ወደ ኢትዮጵያ እንደሚገቡ ሲናገሩ እንዴት እንደከፋኝ እንዴት እንደደነገጡ ቤተሰቦች፣ የምር በአካል ተገናኝቼ የተለያዩ ያክል ነው ስሜቱ። በጣም ነው ውስጥ የተረበሸው ቤተሰብ። ዛሬ እንግዲህ ሀይሚና ቡራ መጥተውልናል። ትናንትና ከሰማችሁ ማለት ነው፣ ሀይምዬ ዱባይ ላይ አስገራሚ እንደዚሁ አስደንጋጭ ገጠመኝ ገጥመውኛል እነሱን ደግሞ ቀስ ብዬ እነግራቸዋለሁ ብላ ነበር። ዛሬ ይዛልን መጣለች። በመጀመሪያ ግን የዱባይ ቆይታቸው አልቆ ጉዞ ወደ ኢትዮጵያ፣ ሁላችሁም በሰላም ግቡ ጸሎታችሁ ነው አይለያቸው። ምክንያቱም ደግሞ እነዚህ ሁለት የሚያማምሩ የዱባይ ጉዟቸው ምንድን ነው የዱባይ ቆይታቸውን ጨርሰው ወደ ኢትዮጵያ በረራቸው ዛሬ ነው ነውና ሲቀጥል ደግሞ ሀይሚ እንዳየወት ከሆነ አንደኛ ነገር በጣም ቅር ብሏታል፣ ዱባይ ትታ መሄዷ። ሁለተኛ ነገር ደግሞ በቃ ቪዲዮ ስታዩ ቪዲዮ እየሰራ ያለ ቡራ ማለት ነው። ቡራ ላይ ጥምጥም ያለች ያለችው በቃ ከፍቷታል። አንደኛ፣ ሁለተኛ ደግሞ አሞኛል ሁላ ያለች ነበር። አይታችሁ ከሆነ ፊቷ ራሱ ቅርር ብሏል። ልክ ከኢትዮጵያ ወደ ዱባይም ስትሄድ እንደዛው ያው የሴቶች ጉዳይ ላይ ነበርኩ ብላለ። እሱ እንኳን ወር በወር የሚያጋጥመን ነገር ነው። እኛ ሴቶች መሙ ከባን ነው አሁን ደግሞ ምን ሆና እንደሆነ አላቅም። ፊቷ ራሱ ቅር ብሏል። በተለይ ደግሞ ልክ ወደ ኤርፖርት እየሄደች እያለ ማውራት ራሱ አልቻለችም እንዳለ፣ ፊቷ ማለት ተቃይሯል ሁላ። ሁላችሁም በጸሎታችሁ ሀይሚዬን አስቡልን፣ እንደገና በሰላም ግቡ የሚል ኮሜንት ማየት ፈልጋለሁ። እኔ ደንግጫለሁ ማለት አሁን ከቤተሰብ ጋር ሄዳችሁ ወይንም ከዚህ ስትለያዩ ከጓደኞቻችሁ ጋራ ያለው ስሜት አለ አደለ? እንደዛ ያክል ነው የተሰማው። ውስጥ ይርብሽ ነው ያለው ማለት በቃ ኢትዮጵያም ይሆኑ ዱባይም ይሆኑ ሀይሚና ቡራ ናቸው በስልኬ ነዋ። ልክ ልንሄን ነው ሲሉ ገና ማለት ነው፣ እንዴት እንደደነገጥኩኝ እናንተ አታውቁም። እና ቤተሰቦቼ እንግዲህ ሀይሚዬ ገጠመኝ ገጥሞኛ ስትል ነበር። ገጠመኙም ከዚህ በፊት በጣም ብዙ ጊዜ ቡራ ዱባይ ላይ በቃ ሲኩሪቲ ያለባት ሀገርና ካሜራ አላት፣ ምንም ነገር ቢጠፋ ይገኛል፣ አይሰረቅም እያለ ሁላ ነበረ የሀይሚ ስልክ ታውቃላችሁ ከዚህ በፊት ቦራኖ ሰርፕራይዝ ያደረጋት መቶኬ ላይ ቡታችራ ላይ ነው የገዛላት። በጣም በቅርብ ነው፣ አይፎን ነው የገዛላት ና ዋጋውም ደግሞ በጣም ከፍተኛ ነው። እና እሱ ጠፍቶባት በጣም ነበር የደነገጠችው። ምክንያቱም ከቡራ ወራር መረዳት ትችላላችሁ፣ ሀይሚዬ በጣም ደንግጣለች። ከዛ ምንድን ያደረጉትኝ ሀይሚን መኪና ውስጥ አስቀምጠው ስልኩን ፍለጋ ነበረ የጀመሩትኝ ና ቡራ ሁሉ እያለ ነበር። እኔ ራሱ በጣም ደንግጫለሁ። ምክንያቱም አስባችሁታል በጣም ብዙ ብር አውታችሁ ገዝታችሁ ስጦታ ሰጥታችሁ ያ ነገር ሲጠፋባችሁ ሀይሚዬ የሆነ ቦታ ረስተው በዛው ደግሞ እዛ ቦታ ላይ ቆይተው ሲሄዱ አላገኙትም። ና በቃ ዱባይ ላይ ሲኩሪቲ አለ ካሜራ አለ አይወስዱም፣ የሰውን ገንዘብ ስንል ቆይተን በእኛ ሊጀምሩ ነው ምናምን እያልኩ ነበር። ሁላ እያለ ነበረ ቡራ። ግን በስተመጨረሻ ሀይሚዬ እኔ እናት መኪና ውስጥ ብቻውን አስቀምጠው እሱና ቢን የሆነው ፈልገው በስተመጨረሻም እንግዲህ ሰው አንስቶት ነበር ከተቀመጠ ቦታ ላይ መልሰውላታል። ሀይምዬ እንኳን ደስ አለሽ። የምርን ያሳዘነችኝ ምክንያቱም በስንቱ ትደንግጥ። ስትመጣ አሟት ነበረ፣ ወደ ዱባይ ስትሄድ ማለት ነው፣ አሟት ነበር። ከዛ ደግሞ የቡራ ፕራንክ ሲጨምር አስደነገጣት። ይቀጥላል ቤተሰቦቼ እንደገና ስልኩ ሲጠፋ ምን አይነት ስሜት እንደሚሰማ አስባችሁታል? ቡራ ራሱ በረዶ ጋ ምናምን አይታችሁ ከሆነ እኔን ተውና ስልኩን አደራ ሲል ነበረ ማለት ነው። የመጀመሪያ ጸሎቱ እና ስልክሽ እንኳንም ተገኛልሽ ሀይምዬ እንኳን ደስ አለሽ፣ ምክንያቱም በጣም ደንግጠሻል። አሁን ደግሞ ወደ ኢትዮጵያ ስትመልስ፣ በቃ ከሁለት ቀን በኋላ ምናምን መጥቼ ላውራችሁ እችላለሁ፣ በቃ አሁን ሙዴ ጥሩ አይደለም እያለች ነበረ ሁላ ማለት ነው። ከባስ ወደ ኤርፕሌን ሲገባ እግዚአብሔር ይማርሽ በሏቲ ሁላችሁም ማለት ነው። እኔ ግን የሆነ እየተርበተበትኩ ነው፣ ውስጤ ተረብሿል፣ ደንግጫለሁኝ አንዳንድ ጊዜ ከሰው ስትለዩ የሚሰማው ስሜት አይደለ አላ አይደለ ያ ስሜት ነው እየተሰማኛለሁ። ለማንም ዛሬ እንግዲህ ያንን የሚያምር ጉዟቸውን የዱባይ ቆይታቸውን ጨርሰው በረራቸው ወደ ኢትዮጵያ በዱባይ ኤርላይን ነው የሚበሩት፣ በነገራችን ላይ ያየው ነበር እና በኢትዮጵያ ቢሆን አሪፍ ነበረ እንክብካቤ ያለው። በነገራችን ላይ የዱባይም ኦፍኮርስ ይኖረዋል፣ ግን እኔ በብዛት የምመርጠው የኢትዮጵያ ኤርላይን በጣም አሪፍ ነው ብዬ ነው የማስበውኝ። እንግዲህ ቀጣይም ድጋሜ ዱባይ ላይ ይመጣሉ በቅርቡም ሊመጡ ይችላሉ ያው ያብርሽና የሩታ ሰርግም አለ ሜቢ ሀይሜ ትመጣ ትችላለች ሲቀጥል ደግሞ ቡራ አንድ ሀሳብ አመቷል ቤተሰቦች ሀይሜን ለምን ዱባይ ላይ አልኖርም ለሀይሜ ጥያቄ ጠይቆላታ ጠይቋታል ሀይሜም ደስ ነው ያላት እንደ አንተ ካለ የትም ቦታ ቢሆን አብሬ እኖራለሁ ምንም ጥያቄ የለም በነገራችን ላይ ማለት ነው በቃ ሀይሜ እንዴት ብዬ ልንገራችሁ ለቡራ ያላት ፍቅር ያላት እንዴት ብዬ ልንገራችሁ በጣም ሰፊ ነው በጣም የዛሬውን ቪዲዮ አይታችሁ መረዳት ትችላላችሁ። የትናንቱ ቪዲዮ ደግሞ አይታችሁ ቡራን መረዳት ትችላላችሁ። ግን ያንሾካሸከውን ነገር በደንብ ለእኛም ቢያሰማ ጥሩ ነበረ። ምክንያቱም የእነሱ ደስታ ስለሚያስደስተን ነው። ግን ደግሞ አንዳንድ ጊዜ ደበቅ ያለ ነገር ራሱ በጣም አሪፍ ነው። እንኳን የማንሾካሾከህ ነገር ካትኝ እሷ ደስተኛ ከሆነች እኛም ደስተኛ ንን ችግር የለውም እና የዛሬ ቪዲዮ ላይታችሁ ምናምን ከሆነ ሀይምዬ በቃ ከውራ ላይ ጥብቅ ብላ ነበር። ይኔ እናት ደግሞ ጭጭዬ አይታችኋል፣ ቤተሰቦቼ ማለት ነው። የሆነ ቦታ ላይ ሄደው ስሙን አላቅም እኔ ስለ ዱባይ ምናምን ብዙም አላቅም፣ ግን እንደዚህ በቪዲዮው በማይ ሆኖ ነው። እና እንደ ህጻን ቅፍ አረጋት እና ማለት ነው እንድታይ እንድትደርስ እኮ ነው፣ እንደ ህጻን ልጅ ማለት ነው። እቅፍ አድርጓት ምናምን ሲያሳያት ሁላ ነበር። እነዚህ ልጆች ወይኔ በፎንቃቸው ሊደፉኝ እኮ ነው እና በቃ የዱባይ ጉዟቸው አሪፍ ነበር። በቃ ከሞላ ጎደል በቃ ሁለት ሁለት፣ አንደኛ ለቡራ ፕራንኩ፣ ሁለተኛ ለሃይሚ ፕራንኩ። እሱ ሁለት አስደንግጧቸዋል። እኩል ናቸው ስልኩ እሱም እኩል ናቸው። ቤተሰቦች ትንሽ ሀይሚዬ ስትሄድ ያመማት ና አሁንም ወደ ኢትዮጵያ ስትሄድ ያመማት እሱ ብቻ ነው ያሳዘነችኝ። እኔ ና ታይዞች ቀጣይ ላይ ደግሞ በደንብ ሀገሩን እየለመድሹ እየለመድሹ ስመጪ ዱባይ ላይ ልክ እንዴት ብዬ ልንገራችሁ ከሳሎን ወደ መኝታ ክፍል እንደመመላለስ ያህል ነው ለለመደው ሰው ከዱባይ ኢትዮጵያ ማለት ነው እና ቀጣይ ላይ ኑሯቸው የሚሆነው የቡራና የሀይሚ ዱባይ ላይ ነው። ቤተሰቦች ደስ ብሎኛል። ሲቀጥል ደግሞ ቡራ እራሱ እያለ ነበረ፣ ቢኒ በጣም ብዙ ነገሮችን አግዞኛል። ብዙ ማለት የማስተካከላቸው ነገሮች ነበሩ፣ እነዛን ነገሮች በጣም ሲያግዘኝ ነበረ ብሏል። ይሄ ደግሞ ያው አንዳንድ ስራዎችን እያስተካከለ ነው። ቡራ ዱባይ ላይ ስራ ጀመረ ማለት ሀይሚ መጣች ከእሱ ጋር ስራ ጀመረች። እነዚህ ሁለት ልጆች ደግሞ ስራ የመስራት እድላቸው በጣም ሰፊ ነው። ለምን በጣም ፌመሶች ናቸው፣ በጣም በሰው ተወዳጆች ናቸው እና ምን ማድረግ ይችላሉ ብዙ ስራዎችን መስራት ይችላሉ። እና ለሌሎች ሰዎችም ይጠቅማሉ፣ ለራሳቸውም ይጠቅማሉ ብዬ ነው የማስበው። ስለዚህ ሀይሚዬም ስራ አታጣም ዱባይ ብትመጣ፣ ከዩቱቡ ባሻገር ማለት ነው። ቡራም ደግሞ እንደዛው ተመሳሳይ ብዙ ነገሮች መስራት ይችላል። ወደፊት ላይ ዱባይ ላይ እንጠብቃቸዋለን፣ አብረው ማለት ነው። እኛም ደግሞ እንሄዳለን፣ በዛ ሰዓት ዱባይ ላይ እንሄዳለን። እና ያን ነገር ደግሞ እግዚአብሔር እንዲያሳካው የሁላችንም ጸሎትም ምኞትም ነው። ሁላችንም ደግሞ ለእነሱ መልካም የምናስብ ልጆች ሀሳባቸው እንዲሳካላቸው ሁላችንም በጸሎት እናግዛቸው። አስባችሁታል? ሀይሚና ቡራ አንድ ላይ ዱባይ ላይ ሲኖሩ ማየት፣ እኔ እንዴት ብዬ ልንገራችሁ፣ ራሴ እንደተሳካልኛል የሆነ የራሳችሁ ነገር የምትፈልጉን ነገር ሲሳካ እንዲ ነው የምትደሰቱትኝ። የዛን ያክል ነው ደስታዬ እና እንግዲህ ከኢትዮጵያ በአዲስ መንፈስ በአዲስ ስራ ይመጡልናል ብዬ ተስፋ አረጋለሁኝ። መልካም ጉዞ ጉዟችሁን ፈጣሪ ያስተካክልላችሁ። የእኔ ስስቶች ትንሽዬዋ ማለት ነው ትንሽዬዋ ሀይሚ የሀይሚዬ ንጉስ ቡራ መልካሙን ነገር ሁሉ ይግጠማችሁ። ጉዟችሁን በሰላም እንድገቡ መልካም ምኞቴ ነው። ቤተሰቦች የዛሬው ቪዲዮ ደስ ሲል ነበረ፣ ግን ደግሞ እኔ ውስጥ የተረብሿል። እንደኔ ግን ስሜቱ የተሰማችሁ ሰዎች ኮሜንት ላይ ያሳውቁኝ። ምክንያቱም ሁላችንም በስልካችን ነው የምናያቸው። ግን ለምን ያ ስሜት ተሰማኝ ከሆነ ከምወደው ሰው ጋር እንዴ ነው የተለያዩ ያክል ነው ስሜት የተሰማኝ ና ዛሬ እንሄዳለን ሲሉ። ግን ዋናው በሰላም መግባታቸው ነው። ኢትዮጵያም ገብተው ደግሞ ቡራ በአዲስ ነገር አዲስ ቦታ ወስዷትኝ